ሀገርን፣ ህዝብን ከሩቅ ከቅርብ ጠላት፣ ከሩቅ ከቅርብ ዘራፊ፣ ከሩቅ ከቅርብ አጥፊ መጠበቅ አለበት። ብዙ ባንዳ ነው ያለው። ለማይረቡ ትናንሽ ገንዘቦች የሚገዛ ባንዳ ብዙ ነው። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ኢትዮጵያ ወደ ከፍታዋ የሚያንደረድራትን የወደፊት መጻኢ ጊዜዋን ለመበየን ደፋ ቀና ስትል ወትሮን በራሷ መቆሟ የሚያማቸው ተስፋዋ የሚጎረብጣቸው ታሪካዊ ጠላቶቿ እንቅልፍ ከርቷቸው ለየተቀን ማሴር የትላንት ልማዳቸው ዛሬም አባዜያቸው ሆኗል። የሀሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሀሳብ ጠፋ። ሀሳብ መጥፋቱን ለማወቅ የእነዚህን ባንዳዎች ውሎ ማየት በቂ ነው። በተላላኪያቸው ትላንት ከጉያ ወጥተው እችን ሀገር ለማፍረስ ሲዳዳቸው ምግባራቸው የናጡት ነካሽ የሆነባት ኢትዮጵያ ስለ ነገዋ ብሩህነትና ሁለንተናዊ ብልጽግና ስትሰብክ ይህ ጠፍቷት አልነበረም። ለማደናቀፍ፣ ለማኮላሸት በተለያየ መንገድ ሲመጡበት ይታያሉ። በቀጣናው አስፈሪ ሀገር ስለምትሆን ጥቅማችንን ታሰናክንብናለች ወይም ለጥቅማችን እንቅፋት ትሆናለች ብለው ስለሚያስቡ እንግዲህ በዚህ አቅጣጫ ነው እንግዲህ ታሪካዊ ጠላቶቻችን ብዙ ጊዜ እጆቻቸውን ዘርግተው የኢትዮጵያን የመልማት ፍላጎት ለማደናቀፍ ጥረት ሲያደርጉ የምናየው ማለት ነው። ኢትዮጵያ ሉዓላዊነቷን አይበገሬነቷን፣ ለዓለም ከገለጠችበት አድዋ አንስቶ ከፍታዋን እስካረጋገጠችበት ዳግማዊ አድዋ ታላቁን የሕዳሴ ግድብ እስከገነባችበት ድረስ ሊያፈርሷ ቴዳዱ ፈተናዎቿን የሚያበዙ ጥላቶቿ ከውስጥም ከውጭም የተኙላት አልነበረም። እነዚህ የኢትዮጵያ ብሔራዊ ጥቅም በተቃራኒ የሚቆሙ ሀገራት ሀገር ውስጥ ያለው ጊዜያዊና ትናንሽ ጥቅሞችን የሚፈልጉትን ስፖንሰር እያደረጉ ደካማ ኢትዮጵያ እንድትፈጠር አድርገው ይሄ የኢትዮጵያ መሰረታዊ አንዱ ትልቁ የውጭ ግንኙነት ላይ ብሔራዊ ጥቅም መሸራረፍ ዋናው ይሄ ነው። በቃ ውስጥ ያሉትና ውጭ ያሉ የውስጡ ባንዳ የውጩ ባዳ አንድ ላይ መሆን መነሳቷን ሳይሆን መቆርቆዟን የሚሹ ችግር ፈተናን መሻገር እንደምትችል ይህ ቢያስተምራቸውም ከጉባ ተራራ አናት ላይ ብስራቶቿን ለዓለም ስትገልጥ እንደማትሰበርም ገብታቸዋል። ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳው ምዚ ምዚ የምትሰማው ተዋጉ፣ ተጣሉ የሁሉ የአባይ ውላጅ ነው። ሆኖም እጃቸውን ግን ማስረዘማቸውን አላቆሙም። የፈሩት ይደርሳል እንደተባለው የኢትዮጵያን የባህር በር የባለቤትነት ጥያቄ በሕዳሴ ግድብ አይተውታልና ከወዲሁ ለማኮላሸት የማይፈነቅሉት ድንጋይ የማይቧጠጡት ቋጥኝ እንደሌለ፣ እንዳበደ ውሻ እዚህና እዚያ መራወጥ ጀምረዋል። ስለዚህ የጠላቶቻችን አጀንዳ ከመቀበል ይልቅ እኛ ለጠላቶቻችን አጀንዳዎችን እየሰጠን እንደ ሀገር ቀና የሚያደርጉን ጉዳዮች ላይ በጋራ በመግባባት ነቅተን መስራት ይኖርብናል። ከውጭ ጥላቶች ጋር የሚደረግ ማንኛውንም ግንኙነት ትልቅ የታሪክ ጠባሳ ጥለን እንዳናልፍ መጠንቀቅ ይኖርብናል። ትላንት በሴራ ያሳጧትን መውጫና መግቢያዋን በስራና በሰላማዊ ሰጥቶ የመቀበል ዲፕሎማሲ ለማስመለስ ከተነሳች የሚያቆማት እንደሌለ ግን እውን ነው እናም እዚያም የሚረጩት ሸንኮፍ የኢትዮጵያን ሰላም ለማወቅ ከውስጥም ከውጭም ተናበው የሚሰሩት ስራ የቀቢፀ ተስፋነታቸውን ክንብንብ ከወዲሁ ለመግለጽ እየታተሩ ነው። ቅሉ ባይሳካላቸውም፣ ምክንያቱም ኢትዮጵያውያን የሚያምኑበት አንድ ሀገር አላቸው። እንደ ኢትዮጵያዊ፣ እንደ ዜጋ እኛ ያለን አንድ ሀገር ነው። ከውስጥ ያለ አለመረጋጋትና አንዳንድ ሽኩቻዎችን ትተን በኢትዮጵያ ሉዓላዊ ብሔራዊ ጥቅሞች ላይ ጂኦስትራቴጂክ ጥቅሞች ላይ የሚመጡ ማናቸውንም የውጭ ጥላቶች በአንድ ላይ ቁመን ልንታገላቸው ልንጋፈጣቸው ይገባል። ታሪካችን የሚያሳየን እሱን ስለሆነ ካለፉት ስብራቶቿ ለማንሰራራት ከፈተናዎቿ ደግሞ ለመስፈንጠር እየተጋች ያለችው ኢትዮጵያ ያለችውን እየፈጸመች ሕዝቦቿን እያስተሳሰረች የጋራ የሆነውን ወል የምታጸናበት ፕሮጀክቶቿን እውን እያደረገች በረከቱን ለጎረቤትና ለቀጠናውም እየገለጠች ጉዞዋን በአዳዲስ የብስራት ፕሮጀክቶች ለመድገምም እየተጋች ነው። አለመሰበር እጅ አለመስጠት የኢትዮጵያውያን እውነትና መልክ ነው።